የኦሮሞ ልጆች አይመለሱ። መቼ ይመለሳሉ? አይመለሱ። እነሱን አስገድለን እኛ የው መሬት ተከፋፍለን እየበሉና ዘመዶቻችን ብሉ። እኔ ግን አላኝ እዚህ ጋ ቁጭ ብዬ መሬቱን ባላገኝ እንኳን ስ የጭንቅላት ደስታ አላኝ። ሰባት ምት አለቀስኩ ከእናንተ ጋር። አሁንም እንዳለቀስ ነው የምትፈልጉት? አረ ተው፣ ኖር እኮ ነው። ምንድን ነው የጻፋችሁልኝ? ይኔ ናት። እኔ ስልክ አልሰጥም ስልክ እኔ ልሰብ ሰጥቻ አላውቅም። የምትፈልገው ነገር አለ ኢንስትግራም ላይ ነው። ኢንስትግራም ላይ ጻፍ፣ ደውል። ጨረሰናል። በተረፈኛ ስልክ አንሰጥም። ትተናል፣ ስልክ መስጠት ትተናል። ድሮም ሰጥተን አናውቅም። የት ሊዳው ደሞ አንቺ ብዘረኛ ነበርሽ። አማራ፣ አማራ፣ ሚኒሊክ፣ ሚኒሊክ እያልሽ ትመቻልሽ፣ ትመቻልሽ፣ ትመቻልሽ ትልቻለች፣ ትጠፊያለሽ። ዘረኛ ወረኛ ዘረኛ ስልቅ ነው። አማራ ከመጣበት መርካቱ ሊይዝበት ነው። እናንተ እኳ አልገባችሁ። አይጉራጌ አይጉራጌ አይ አማራ፣ አይጅሎ ስርዓቱ ነው ምናምን ትላለህ። ምን ስርዓት ነው አንተ? በቁም እያለ ሚኒቴሪ ተራ፣ አትክልት ተራ ምን እያለ ጠቅልሎ የያዘብህ እኮ ንግዱ፣ ምን ጉራጌ እኮ ነው። ከዛ አማራ ታገል፣ አማራ ታገል ይላል። እዛ አንተን እያስጨረሰ እዚህ ይኸው አይታችኋታ ለሮማ ነን ከጠዋት ጀምር አስከማታ ትዌንቲ ፎር አውርስ በሙሉ ከጠዋት እስከማታ ትዌንቲ ፎር አውርስ እንግዛ ማንቸስተር የሀገሪቷን ሽጣ ጨረሰች። አሁን የሀገሪቷን ማሊያ የቡና አልቀረ የጊዮርጊስ ሽጣ ስትጨርስ ወዴት ሄደች? ወደ እንግላል ካገኙኛል የሚሸጣን ተው አግብ ተው አልሰማማላችሁም። ያ በቁም ቁጭ ብለህ ምንም ያላገኘ አማራም እንደው ብቻው ኩራት እንዲረ ትወዳለ ማላጥ ያደርጋል። የኦሮሞና የአማራን ንብረት ስልጤ፣ ጉራጌ ይኸው አሁን እኛ ሰፈራችን ቡራዮ ብትሄዱ፣ ከታ ብትሄዱ ስልጤን የተቆጣጠረ አማራ ንቀል ስልጤን ትከል። እግዚአብሔር ምስክሬን ነው፣ ምላችሁ፣ እግዚአብሔር ምስክሬን ነው። ይኸው የኦሮሞ ህዝብ ግራ ገብቶት አዳነቻ አለ፣ ግራ ገብቷት አሉ። አይ አሁን ደግሞ ከስልጤ ጋር ልንገጥም ነው ትላለች አሉ ስብሰባ ላይ። አማራ እኮ የለም። አማራን እኮ የነቀለ እኮ ስልጤ እኮ ነው፣ በገንዘብም በምንም ስልጤ ከዛ እኛ ስልጤዎች ሙስሊሞች ነን እያሉ ይሄዳሉ። አሁን ደግሞ ስልጤዎች ሰሞኑ ስደቢ ሉጣስቲ ከልጄ ታርገር እንደሆነ መሰደብ ይሄንን የቤት ስራ ሰጥቻችኋለሁ። ቀጥቅጡን ቀጥቅጡን ሁ ከአማራ እኛም ስልጤ እየመጣ ኦሮሞ ኦሮሞ እኮ ማለት ሽመልስ ማለት ይላል አዳነች አበበ ማለት ሲበል እኛ ስልጤ ስልጤ ኦሮሞ ፈዟል፣ አማራ ፈዟል፣ ትግሬ ፈዟል፣ ብቻውን ሆነ ትግሬ

ስለኛ ቢዝነስ ነው። እኔ ከሚዲያ ላይ አልጠፋ። የቤት ስራ ሰጠቻችሁ ነው የሚሄደው። ስለዚህ አማራና ኦሮሞ ተባበርና፣ ያ ቁጭ ብለህ ሀውራ፣ ቁጭ የሀገር ባለቤት ቁጭ ብለህ ሀውራ። አንተ ከርፋፋ፣ ሁለት ከርፋፋ ብሄሮች እናንተን እንዲሆን ስ እንደወደዛ ሚወስድል ነው የሚገኝ አለበት እንደምለኛ እናንተ ሚወስዱ እኛንም ሊወስዱ ነው። ከረፈፍ። በዚህ በኩል ማሊያ እየሸጡባችሁ፣ ራሳቸውን እየሸጡ የኦሮሞ መሬት በስልጤ የተወረረ ብታምኑም ባታምኑ አንቦ ላይ ሚያስቆምናቸው አሉ። እነዚህማ እንዲህ እየሰረሰሩ በእንትን በመሬት በሙሉ ሄዳሉ አሉ። በመሬት አይጅሎ አማራ አይጅሎ አማራ ከላይ እንዲህ ብለህ ስልጣን ስትል ከስር እኛንም አንተንም ጉርጉር ጉራጌ ደግሞ አይ፣ እኔ ስድብ አሁን የስድብ ነው እንደ ፖለቲካ ነው እንጂ ፖለቲካ ሸራችሁን እያወጣው ነው። ጉራጌ ደግሞ አሉ፣ በስልጤ እየተነካ ስለሆነ አማራ ተነስ ይላላሉ። ስርዓቱ አላሰራ ስርዓቱ አለም ስልጤኑ አላሰራ ያሉ ስልጤ ተነጋገሩ፣ ስልጤና ከዛ ይላሉ፣ እኛ እኮ አንድ ነን ስልጤና ጉራጌ። አንድማ ስለሆናችሁ ኦሮሞና አማራን አጣልታችሁ አንድማ ስለሆናችሁ ኦሮሞና አማራን እያጣላችሁ የኦሮሞን መሬት ውርር የጉራጌ ህዝብ አንድ ሚሊዮን ነው። ኧረ በደንብ ይቆጠር፣ በደንብ ይቆጠር። አዲስ አበባ ዳርዳሩሽ ነገር አልቀረን አልቀረም። እነዚህ ሰዎች ስልጤና ጉራጌ ሰባት ቤት ተቆጥረው ከስልሳ ሚሊዮን ከአማራና ከኦሮሞ ይበልጣሉ። እመኑን። እነዚህ ትናንሽ አነስተኛ ብሔር እየተባለ ተዋልደው ተዋልደው ተዋልደው ተዋልደው እኛ ጦርነት ላይ ኦሮሞና አማራ ጦርነት ላይ እየጠፋ ግማሻችን እየተሰደደ ስልጤና ጉራጌ ሰባት ቤት ስልሳ ሚሊዮን ሆኗል። ወረውናል ወረውናል፣ ውይ፣ ኦሮሚያን ወሯል ጉራጌና ስልጤ። እስቲ ደግሞ ከልጄ ላይ ወረድ በሉ እና እኔን ቀጥቅጡኝ። ወረውናል። ወይዘሮ አዳነች አቤ ግራ ገብቷቸዋል። በጦርነት አይደለም መሬት በመግዛት በምኬት እንደሚያመጡት አይታወቅም። ወራውን አሉ አማራ ድረስለ ፋኖ ድረስ ወረሩን። አሁን ኦሮሞ ራሱ ፋኖ ድረስ ማለት አለበት። ወረውን አሉ ሸገር አካባቢ ምናም ስልጤን የያዘው ከመርካቶ አልፎ ፍጥነታቸው በስድስት ዓመት ውስጥ እነዚህ ሰዎች ስድስት ዓመት ቢጨምሩ ኢትዮጵያን ጎንደር ሄዳሉ። አስቁሟቸው። ይህጅል ኦሮሞና አማራ የሀገር ድንበር እያለ በየድንበሩ ላይ በአጥንት ሀገር እየሰራ ማልማሉን እነሱ ይበረብሩታል። እጅን ያኛው እንዳይናገር ዮኒ ማኛ የሚባለው እንዳይናገር፣ ጴንጤ ያደረጉት። ጴንጤ ጴንጤ ለምን ይመስላችኋል? አብይ ለምን ዝም አለው? እንድናገር አንድ ቀን ይረዳናል ብሎ ያው ተሸወደ። ጴንጤ ከሆነ አይናገርም ስለፖለቲካ። ፖለቲካ ጨረስ። ማን አባ ነው የሚጨወልን? ማን አባ ምንም ቢሆን ቢጮ ብኛንም ቢቀጠቅጠን፣ አንዳንድ ነገሮች እንደፈር ብሎ የሚያወጣው እሱ ነው። አሁ ተዋረድን፣ ባዶ ቀረን፣ ባዶ ቀረን፣ ባዶ ቀረን። ይህንን ልጅ መልሱት፣ ቀስ ብላቸው በቀጠቀቁት በዚህ ብሎ በዚህ ብሎ በዚህ ብሎ ምንም አይደለም። በቃ እውነቷን ንገር። ጭራሽ ወደዚህ ወደዛ ሲጎትቶ የኢትዮጵያውኛ ቆጭ የታባታቸው እየተሰማኝ ነው። መልሱት፣ ይሆን ይማኛል። መልሱት፣ ለእናንተም ጥሩ ነው። ትሳደባላችሁ። አሁን ያሰደብነው ነው። ጉዳቸውን ስላወጣል ጉዳቸውን እናወጣለና አንተ ግን አንተ ጥንብ፣ አንተ ብስብስ ተስማምተል አላላቸው ግን ወራሪዎች ናቸው ማለት ለእነሱ ስድብ ነው። ቢዝነሳቸውን ነካን። ብንተኩስባቸው ይሻላቸዋል። ቢዝነሳቸውን ስለነካን ነው። አሁን ታያላቸው፣ አካውንቴ በሙሉ ታሪክ ነው የሚፈጥረው። እንዲዘጋም ይችላል። ምክንያቱም አካውንቱን በሙሉ በማዘጋት ታሪክ በጣም አንደኛ ናቸው። አንደኛ ናቸው እንደኛ። አዎ እንዲህ የምንም ብላችሁ ገንዘብ ከፍላችሁ ቢሆን የሆነ መልስ ወጥ፣ የሆነ መልስ ወጥ። እኔም ከሄድኩኝ አልመለስም፣ ግን እኔ አልሄድም። እኔና የሆነ

ያ ግን ጴንጤ ስላችሁ ኢየሱስን ወዳለሁ እንደነሱ ወይም ጴንጤ ግን አደሉ። መርኪያን ግን እጠይቃለሁ። አዎ ሌዛ ነው አሁ ሌባ ሌባ በሉ ይላል ኢየሱስ፣ አጋልጻችሁ ስጡ ይላል። ልጆን ው በገንዘብ አይደለም የገዙት፣ አስፈራርተውት አስፈራርተውት አስፈራርተውት። ግን ቢኖር ይሻል ነው ነገር ያለው ከሰመጣ፣ ይመለስ። መጽሐፍ ቅዱስ ይዞ ጦርነት አይፈጥርም። መልሶት ገንዘብ ሰጣችሁ እንጂ መልሱ አላማረኝ። በዝነሳቸው ሊሰሩ ነው። ሽጉጥ ከያዙት እኛ እንሻላችኋለን። ምክንያቱም ሽጉጥ ከያዙት ወይ ቤተ መንግስት አይገቡ ወይ የሚወራውን አይከላከሉ፣ መሬት አያስመልሱ። ገባችሁ? እኛ ግን ለህዝብ ጉዳችሁን ስለምንናገር እንጠቅማችኋለን። እኔ አሁን ፖለቲከኛ አልሆን ነው። ጨርሻለሁ አኔ እኔ መልሰዋሉ ዮኒ ማኛን ይስደረኝ እንጂ መልሰዋሉ። መመለስ አለበት። ጥሩ አይደለም። ሀገር እየተዘረፈች ነው። ጥሩ አይደለም። ይጠቅማል። ይስደረን፣ ይጠቅመናል። ወይ ቤታየንን መልሳት ወይ ቤታየን። ያ ጉቶ አይችልም። ያ ጉቶ ሆዱን ስለሚወድ አንድ ቦታ ቁጭ አይልም። ጉቶ አይሆንም። ጉቶ ለፖለቲካ አይሆንም። አንደኛው ወፍራም ነው ጎቶ ከዛ ላይ ዝም ጓድ ስለሚል ጎቷ የፖለቲካ ሰው አይደለም። ሆዲያ ነው ሆዲያ። መናገርም አያምርለትም። አስራ ስድስት ሰው ሰብስቦ ነው። እኔ እና የሆኔ ግን ምንም ቢሆን ብቻችንን ራሳችንን የቻለን በብራኑ ጁላ ማንመራ መከላከያ የኢትዮጵያ መከላከያ የሶሻል ሚዲያ መከላከያ መልሶት። እሬ ብቻዬን አልችልም። ብዙ ጉድ እያመጡ ነው። እነሰቡት ወራሪ መስቷል። መልሶት። አማራና ኦሮሞ ማ መታረቅ አለበት። አይሆንም። አይሆንም። ተከፋፈል አይሆንም። ኦሮሞ ብቻውን አይችልም ይችን ሀገር

ቀበሌ ቆረጠታል። ሞት ዝም ብሎ ወደ ፋንዋ ፋንዋ። አሁን የሚያስፈልገው ኢትዮጵያ ኢትዮጵያ ብሎ የዛንም የዝንም የዛንም ጉድም ያወጣል። እንደዚህ ከወረን ቀዳማማ ሰውን ደግሞ እንቀጠቅጣቸዋለን ማለት ነው። ነቅሎ አንዱን መተካት አይቻል። እዛን ተነቀለ ህጋዊ ሲሆን ነው እንጂ። ጨረሱን ስልጠና እሷን አፏን እንድትከፍት ስትከፍት ምን ይመስላቸዋል? በቃ ኦሮሞና አማራ መታረቅ አለበት። ኦሮሞና አማራ ኦሮሚያን መጠበቅ አለበት። የእናንተ ነገር ከባድ ነው። ኦሮሞና አማራማ መታረቅ አለበት። እንደዛ ነው እኔ። እንደዛ ካልሆነ የኦሮሚያ ነገር በጣም እያሰጋኝ ነው፣ እያሰጋኝ ነው። አማራ እንኳን ያንን ያህል አማራ መች ወረረ? ውሸት። በእነዚህ አይንማ አማራ መች ሁን አሁን አሁን አሁን አማራ መቶ ዓመት አስተዳደር እሺ ቆይ ቆይ፣ እኩልነት ከተዜ ላይ ያሉ ጉራጌዎች አሉ አሁን ጆሮሽን ቆርቁረሽ አዳምጭ። በግል የተናገርኩሽ ነገር የለም። በመሬት ወረራ ላይ አዲስ አበባና ከአዲስ አበባ ውጭ ያለውን መሬት ወረሩት ማ ጉራጌና ስልጤ የጉራጌ ብሔርና የስልጤ ብሔር ወረሩት ነው ያልኩት። ከዛ በተረፈ ግን ወተሽ እሳደባለሁ ብቲ ምን ላለው ብቲ ቀጥ ብጌ በአድራሻሽ ነው የሚመጠው አሁን መንግሥት ራሱ ፈቅዶልናል። እዚህ ሶሻል ሚዲያ ላይ የወጣውን ህጋሳ ይሻለሁ። ቀጥ ብጌ በአይትሽ ዜሮ ኮርድ አርጌ ነው ምልክ። አምስት ሳንቲም ከዚህ በኋላ ላወጣ ይላክልሽ ብይ መጣላችሁ ዝንጥብቂ